የእኔ የምትክ የእኔ ሁሉ ነገር እኮ ነሽ። አንቺ ሁሉን ነገር የምረሳብሽ ደስታዬ እኮ ነሽ። ባዝንም ብከፋም ቢደላይም ላይም ባይደላይም አንቺ እስካለሽ ድረስ ምንም ነገር አልሆነም። ቀናቤስ ቀናቤስ፣ ቆይ እና ውራስኪ ቀና ቀናቤስ። አንቺ አሁን ትምህርት ቤት ገብተሽ፣ ማን ትምህርት ቤት ትገቢያለሽ? አደ አደላ፣ ኤቢሲቲ ትማሪያለሽ፣ ጎበዝ ተማሪ ትሆኛለሽ፣ እኔንም አባትሽንም ስማችንን ታጠርያለሽ። አደላ አደን፣ ማንዬ እስቲ ምንድናት?

ይሄ ሚሚ ይሄ ሚሚ እንቺ ሚሚ አንቺ ሚሚ እህ የት አለ ሚሚ የት አለች? እስቲ እቅፍ እቅፍ እቅፍ አግኝ እቅፍ እስቲ እቅፍ ማሚ እቅፍ አለች ማሚ እቅፍ አለች። እንዴት እንዴት እኔ ምንድን ነው የምንገዛው እ ከለሜላ እንገዛለን። ይሄ ይሄ ካካ ይሄ አታውቂ? እሺ፣ ይሄ አይወልቅም። እሺ እሺ፣ አይወልቅም። እሺ፣ ይሄ እንሄዳለን። የት ሚሚ? የት አለች ሚሚ? እቹት እና እቹት ያቺ ሚሚ እቹት እቹት እማ

ማሚዬ ከመጣን ጊዜ ጀምሮ ከደብረ ዘይት እዚህ ይሄን ያክል ጊዜ ስንቆይ አክስትሽን ሳላስተዋውቅሽ አጎትሽን ሳላስተዋውቅሽ ማማ ዛሬ ግን እንሄዳለን እሺ አክስትሽንም አጎትሽንም ታስተዋውቅሽ ትታወቂያቸዋለሽ እሺ እንሄዳለን እሺ እሺ የእኔ እናት እሺ በያ ማሚዬ ምንድን ነው እሺ ምንድን ነው ምንድን ነው ምን ሆነችሽ? ምን ሆነ? አበጠ እጅሽ? አበጠ? አላበጠም። እሺ እሺ፣ አላበጠም፣ አላበጠም። እንሂድ፣ እንሂድ። ትዝንክታ አክስትሽ ጋ እንሂድ።

አረባ ከኔ አሞኝ ነው ብዬ በጠፊ ብዬ ለጠፊሽ ነበር። እኔ አያልቅበት ስለሆንኩኝ ነው። እሺ፣ ተለጠፈሽ እጄ ላይ አትበረከችም ነበር እቺ ምን ነው ሰውየው። መጀመሪያ አዳምጠኝ እንዴ። አረባ ከኔ አሞኝ ነው፣ ስለ ደከመኝ ነው እዚህ ጋር አረፍ ያልኩት። ልጅ ይዤ አታየኝም እንዴ? ሱማ፣ ልጅ ይዘሽ አየው። ስለ ደከመኝ ነው አረፍ ያልኩት የምትይው ባልጠፋ ቦታ ላይ አያልቅበት ለሽ ብሎ በተኛበት ቦታ ነው መተሽ የምታርፊው? ቢያንስ ሰው ባለበት ቦታ ይሻላል ብዬ ነው። በወድቅ ራሱ ሱካር ስላለብኝ ነው ደክሞኛል። ለዛ ነው እዚጋ ቁጭ ያልኩት። አካባቢው ላይ ደግሞ ዞር ዞር ስል ሱቅ ነገር አላየውም። ለሰፈሩ አዲስ ነኝ እና እንድትረዳኝ ነው እዚጋ ጎራ ብዬ ያናገርኩ። እሺ፣ ቅርታ እኔ እንደዛ አልመሰለኝም። የምር? እውነትሽ ነው የምሬ ነው። ትንሽ ታማሚ ደክሞኛል። በዛ ላይ ልጅ ይዣለሁ። እያየነ ተኝታለች ደግሞ ሱቅ እንኳን ትንሽ ራቂ። ልብሻል እንደዚህ ነው። እንዲህ ሄደሽ እጥፍት ያለሽ አንድ አረደ፣ ሁለተኛ ደግሞ ወደ ላይ እንደዚህ ትወጫለሽ። አይዞሽ፣ እጄ እንትን አለ። ሁለት ወደ ላይ ትወጪና መጀመሪያ ላይ ታገኘዋለሽ። ጀን እንደዚህ እንደዚህ ልትወጋኝ ነው እንዴ? ታዲያ እጄና ያለሽ አንድ እንደዚህ ትታጠፊ ያለሽ፣ ከዛ ወደ ላይ ደግሞ ጣጣብለሽ ያለሽ፣ ጫፍ ላይ አንድ ሱቅ አለች። አይዞሽ። እሺ፣ እሺ። ላስቸግረክ፣ አንተ ይደት ትገዛለኝም ከረሜላ ነገር ወይ ጣፋጭ ነገር ነው ፈልገው፣ ምን ነገር ነው ሄዳ አትገዛልኝም አንቺ ትንሽ ሽም የለም እኔ ስትልኝ በእናትህ ጠቆምኩሽ ሱቁ መጠቆም ሳያንሰኝ እንደገና ደግሞ ሂድና ገዛልኝ ስለጨነቀኝ እኮ ነው አይ እኔ አልገዛልሽም ሂጂና ራስሽ ጊዜ ሱቁን ጠቁሜሻለሁ ሂጂና ራስሽ ጊዜ እሺ ቢያንስ ልጄን ዘዚ ጋር ጠብቀኝ አለ ደረስ ብዬ ልምጣ ሽንት ብሸናብኝስ አረ በእናትህ ካሸናም የኔ ፍቅር እንዴ እንደዚህ አትበዳ፣ ይፈራል። ኪላታለሁ እሺ፣ ፈጠን በይ፣ ፈጠን በይ። እሺ፣ እሺ። ግን ከዚህ ጋር የትም አትሄድም አይደል? ልጄን አደራ። ይልቅ አንቺ እንዳትሄጂ በዛው። እኔ የሰው ልጅ እየት ነው የሚሄደው? እኔማ ልጄን ጥዬ ነው የምሄደው። እሺ በቃ አደራ፣ እመጣለሁ ከተነሳች ራሱ ድንገት ጡንጦ እዚህ ውስጥ አለ። እሺ፣ ለዚህ ያልቀረላ አልገጨው። አንተን አልክብኝ እኮ። ግን እኔ እምለው አባትሽ እንዴት ናቸው? አባትሽ ደህና ናቸው። ያደለው አባትማ የሚስት አባት እንደዚህ ሆነ። ሂጂ ሂጂ፣ ቶሎ በይ። አረ ልጅ አንቺ ልጅ ሰዓት አትግድ። እሺ አትጩት፣ ትነሳለች አትቀስቅሳት፣ ይሄጂ ቶሎ ደርሰሽ ነኝ። ልጅ ሰተሽኝ እንደገና ወሬ አብዝተሽም እንዴት ይሆናል? ቶሎ በይ በቃ። ሱቁ ቤቱ ጋር ነበር ያልከኝ ወይ አንቺ፣ ስንቴ ነው የምነግርሽ? ቀጥ ብለሽ ይኛ፣ ከዛ እንዲታጠፊ አሁንም እንደገና ደሞ ወደ ላይ እንዲጥፍ ብለሽ ደግሞ ይጂ፣ ቀጥ ብለሽ ወደ ላይ ትይ ታገኘዋለሽ። ይሄን ያክል ይርቃል። እሺ በቃ አድራህን መጣ። እዚሁ እኮ ሰዓቱን ገደልሽው። እጂ ቶሎ በይ፣ እንትን እንዳይላት ለማንኛውም፣ መጣ ምን አይነት ሰፈር ነው እዚህ? ሰፈር ሱቅ እንኳን አይኖርም እንዴ? አንድ ሱቅ እንኳን የሌለበት ሰፈር ነው እንዴ? መጣሁት። ላ ኢላሀ ኢለላህ እ ወደ የት አንድ እንኳን አንድ እንኳን ሱቅ ይጠፋል እንዴ እዚህ ሰፈር? ቢያንስ እዚህ ወደ ታች ደግሞ የባዘነው ነው፣ እንደውም ወደ ላይ ይሻላል። ያ ረቢ፣ ልጄን እንደሆነ አምኜ ነው የሰጡት አይነት ነገር ነው ይህን ልጄን አምኜ ሰጥቼው መቼስ ሲታይ ራሱ ጥሩ ሰው ነው ምንም አያደርግብኝም ማለት ነው ረብ ልጄን ጠብቅልኝ እንዴት ሱቅ የሌለበት ሰፈር ይሆናል እረ እየደከመኝ ነው ምን አይነት ነገር ነው ያ ረብ እሺ ስንት ሰዓቷ ነው ከሄደች እቺ እውነትም ያማታል ጭንቅላቷ ልክ አይደለም ማለት ነው አያልቅበት የዋህ ነው ብለው የዋህ መሆኔን

ልጄን ለሰው ሊሰጠዋት፣ ያ ረቢ ዛሬ መጠለኝም ኮን ያ ረቢ፣ ምናለ ልጄን ይዤ በመጣ ልጅሽ ሰው እጅ ላይ ናት። ያ ረቢ ያ ረቢ፣ ዛሬን ቀን እባክህ ምናለ፣ ከነ ልጄ በውድቅ ሰው ራሱ ያይ ነበር። አይዞሽ፣ አይዞሽ፣ አይዞሽ፣ ያ ረቢ ጎበዝ ጎበዝ ጎበዝ ያላ እርዳኝ፣ እርዳኝ። እኔ መጀመሪያውንም ጠርጥሬያለሁ የሆነ ነገር አስባ ነው እኔ ጋር የመጣችው፣ የሆነ ሴራ አስባ ነው። ይሄኔ እኛ ዱልቡል የሆኑ ሰውዬ ልከውብኝ ነው የሚሆነው። በሳቸው ሴራ እኔ ላይ የሆነ ነገር ከተከሰተ ከሴራው ጀርባ የሚስቴ አባት አሉ፣ ምንም ጥያቄ የለው። ወይኔ አያልቅበት! አንዳንዴ እኮ ዶማ ነ ዶማ ማትረባ ይህንን እንዴት መገመት ያቅታል? የሚስትህ አባት ናቸው። እንዴት ተጫወቱብህ! ወይኔ አያልቅበት፣ ጥፋቱ እኔ ነው። እኔ ልጅ ቅርብ እኔ ነው ጥፋቱ። እንዴት ከረሜላው ስኳር ነገር ሳል ይዞጣለው ብስኩት እንኳን አይስም። አይሆንም። በርቺ በርቺ፣ ለልጅሽ በርቺ ተረጋግ መጀመሪያ። እንኳን ያረቢ ልጅስ ምን ነው? እጃት በመጣ ሰው እንኳን ይቀበል። መንበረ ደሞ ሰው ራሱ የሌለበት ሰፈር ነው እንዴ? ምንም አማራጭ የለም። እናትሽ ጥላሽ ጠፍታለች። ከእናትሽ ጥሎ መጥፋት ጀርባ ማን አለ? የኔ የሚስቴ አያልቅበት ሚስት አባት ምን አይነት አባት ናቸው? ድቡልቡል ክብ። እንዴት ሆኖ ነው ክብ የሆኑት? በኔ ባያልቅበት ደሞዝ ሁሉ ነገር። ስታድጊ ነው የሚገባሽ። አሁን አይገባሽም። እሺ? አዎ። አንቺም ምናልባት አድገሽ ሰው ሆነሽ ስታገቢ አባትሽ ምናልባት እንዲሁ ጠማማ ከሆነ አላቅም አላቅም። ኧረ ሰው ያለ! ውይ የት ሄደች ይባላል አሁን

ሁሁ ሹሩሩ ሹሩሩ ሹሩሩ፣ እናትሽ ጥላሽ ጠፋች፣ ለማን እሰጥሻለሁ? አያልቅበት የዋሁ የዋሁ ነው ተብሎ እ የአንቺ አባት እናትሽ ላይ አንቺን ጥሎ ጠፋ። እናትሽ ደግሞ እኔ ላይ አንቺን ጥላ ጠፋች። ለማና ቤት ይባላል፣ ለማና ቤት ይባላል። ሚስቴ ስታይ ምን ትላለች? የሚስቴ አባትስ ሚስቴን እንኳን አሳምናለሁ፣ እኛ ክብ የሆኑ ሰውዬን እንዴት ብዬ ነው ማሳምን

አሁን ዳይፐር ማን ነው የሚቀይርልሽ? እይ፣ ምን አይነት ጣጣ ውስጥ ነው የገባሁት! ያለ እናቷን ያያችሁ ነው።

እረ ምን ይሻለኛል ለማን ነው የምሰጠው? እሺ የነበረውን ወተት ጡጦውን ጠባች አለቀ ኬት አባቴንም የማመጣው ወተት ኬት ነው የማመጣው ኬት አባቴ አምጥቼ ነው የማጠጣሽ አረ ጣማማ ነው ቢጨከን ቢጨከን በልጅ ይጨከናል

አይ፣ ልጅ ማሳደግ መከራ። ልጅ ሰው ላይ ተጥሎ ይጠፋል። አይ፣ ምንድን ነው ከእኔም የባሰ ሰው ረዳኝ። በጣም ይገርማል። እረ ጉድ ይሄማ ሌላ ጉዳይ ነው እንዴ? ቁራሌው መቶ ይስጠን።